ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል አዲስ አበባን የአንድ ክልል አድርጎ ማሰብና መጠየቅ ከቀን ቅዠት ተለይቶ አይታይም ያሉት ሌሎች አካባቢዎችንም ወደ ኦሮሚያ ክልል ለማጠቃለል መሻት በክልሎች ላይ ወረራ ከመፈጸም ተለይቶ የማይታይ ነው ብለዋል እስራኤል በጋዛ ቀጣይ የተኩስ አቁም ስምምነት ላይ ለመድረስ ልኡካኗን ወደ ባህረ ሰላጤው ሀገር ላከች። በደቡብ ሱዳን ከሰሞኑ በሰሜናዊ ምስራቅ የአገሪቱ ክፍል የተከሰቱ ግጭቶች ለዓመታት የታየውን የሰላም መሻሻል ሊያበላሸው እንደሚችል ተገለጸ። ሩሲያ በምስራቃዊ ዩክሬን ከተማ ባደረሰችው የአየር ጥቃት በትንሹ 11 ሰዎች ተገደሉ። ሚስጥራዊ ወታደራዊ መረጃዎችን ለአልሸባብ ያቀበሉ የሶማሊያ ጦር መኮንኖች ተከሰሱ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ።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 እናት ኢህአፓ፣ መኢአድና አማራ ጊዮናዊ ንቅናቄ፣ ኦነግና ኦፌኮ ከሳምንታት በፊት በኦሮሚያ ክልል የጋራ ሽግግር መንግስት እንዲመሰረት ከተለያዩ አካላት አደራ መቀበላቸውን በሚመለከት ያራመዱትን አቋም ተቃወሙ። አራቱ የፖለቲካ ድርጅቶች ዛሬ በጋራ ባወጡት መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ብለዋል። የሁለቱን ፓርቲዎች አቋም ክልሎችን ከክልሎች የሚያጋጭና ለኢትዮጵያ አደጋ የሚያስከትል ነው ያሉት አራቱ የፖለቲካ ድርጅቶች ሁኔታው እሳት ላይ ቤንዚን እንደማርከፍከፍ የሚቆጠር ነው ሲሉ ነግፈዋል። አራቱ የፖለቲካ ድርጅቶች የታሰበው የሽግግር መንግስት ጥያቄ ችግሮችን የሚያባብስ እንጂ መፍትሄ የሚያመጣ እንዳልሆነም በመግለጫቸው ጠቅሰዋል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ አዲስ አበባ ውስጥ ከተለያዩ የክልሉ ሁኔታ ይመለከተናል ካሉ ተወካዮች ጋር ከተወያዩ በኋላ አወጡት በተባለው መግለጫ በክልሉ የሽግግር መንግስት ይመሠረት የሚለው ጨምሮ ተወያዮቹ ይገባኛል ጥያቄዎች ያነሱባቸው የኢትዮጵያ ክልሎች ጭምር ስለመኖራቸው መረጃ እንዳላቸው መኢአድ እና እናት ኢያፓ እና አማራ ጊዮናዊ ንቅናቄ ጠቅሰዋል። የኦነግና ኦፌኮ የሽግግር መንግስት ምስረታ በፍጹም የማይሆንና የማይገባ ሲሉ በአንክሮ ተቃውመውታል። የኦሮሚያ ክልል ጉዳይ ሌሎች ሀገር አቀፍ የፖለቲካ ፓርቲዎችም የሚመለከት መሆኑን የጠቀሱት አራቱ የፖለቲካ ድርጅቶች ይህንን አቋም ነቅፈው ተችተዋል። አካሄዱንም ፍትህ አልባ ይህ ህገ መንግሥታዊ ነው ብለውታል። የኢህአፓ ተቀዳሚ ምክትል ሊቀመንበር ሃይማኖት አብርሃም ይህንን የሁለቱንም ፓርቲዎች አቋም ሀገር የሚያጠፋ ነው ሲሉም ተናግረዋል። አዲስ አበባን የአንድ ክልል አድርጎ ማሰብና መጠየቅ ከቀን ቅዠት ተለይቶ አይታይም ያሉት እናት፣ መኢአድ፣ ኢህባና አማራ ጌናዊ ንቅናቄ ሌሎች አካባቢዎችንም ወደ ኦሮሚያ ክልል ለማጠቃለል መሻት በክልሎች ላይ ወረራ ከመፈጸም ተለይቶ የማይታይ ነው ብለዋል የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው። እነዚህ የይገባኛል ጥያቄዎች ከምን ሊመነጩ እንደቻሉ ግራ ያጋባል፣ በማለት የክልል ዳር ድንበር የሚል አገላለጽም አደገኛ መሆኑን ተናግረዋል። የእናት ፓርቲ ፕሬዚዳንት ዶክተር ሰፈስላሴ ያያሌው ይህ ሁኔታ የሀገርን የክልልንም ችግር ይፈታል ብለን አናምንም ብለዋል። አራቱ ተቃዋሚ የፖለቲካ ድርጅቶች በጋራ ባወጡት መግለጫ የሁለቱ ፓርቲዎች አቋም ኢትዮጵያን ለበርካታ አስርት ዓመታት ወደኋላ የሚመልሳት ስለሆነ ይልቁንም ተረባርበን ሀገርን ወደ ማሳደግና ከችግር ወደ ማውጣት ልናተኩር ይገባል ይላሉ። ኦፌኮና ኦነግ የሰላም መፍትሄ ለምን እንደሚፈልጉ ለምንም ሀገርን ሊያወድሙ እንደሚያስቡም አይገባንም ብለዋል። ኦነግና ኦፌኮ ከሳምንታት በፊት አዲስ አበባ ውስጥ ከኦሮሞ ማህበረሰብ ተወካዮች ጋር ተወያየው እያለ ወጣ የተባለው አቋም በክልሉ ላለው ግጭት ዘላቂ መፍትሄ የሚያበጅ አቅጣጫ ስለመሆኑ ተነግረዋል። የኢትዮጵያ ንግድ ባንክ ለመቄዶንያ 30 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ ንግድ ባንክ ለመቄዶንያ የአረጋውያንና አእምሮ ህሟን መርጃ ማዕከል 30 ሚሊዮን ብር ድጋፍ አድርጓል። ኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ 30ኛ ቀኑን በያዘው የመቄዶንያ የእርዳታ ማሰባሰቢያ ዝግጅት ላይ በመገኘት የባንኩን ድጋፍ አበርክተዋል። አቶ አቤ እንዳሉት ከኢትዮጵያ ንግድ ባንክ ሰራተኞችና ማኔጅመንት አባላት የተሰበሰበው 18 ሚሊዮን ብር፣ እንዲሁም ባንኩ 12 ሚሊዮን ብር ወጪ በማድረግ በድምሩ 30 ሚሊዮን ብር ድጋፍ ተደርጓል ብለዋል። መቄዶንያን እያከናወነ የሚገኘው የበጎ አድራጎት ስራ የሚደነቅና የሚበረታታ መሆኑን በመግለጽም ባንጉ እንደ ሁል ጊዜውም ሁሉ ከማዕከሉ ጎን እንደሚቆም ተናግረዋል። ሁሉም ዜጋ እንደያቅሙ ለማዕከሉ ድጋፍ እንዲያደርግም አቶ አቤ ጥሪ ማቅረባቸውን ባንኩ የተገኘው መረጃ ያመላክታል። የመቄዶንያ መስራች እና የበላይ ጠባቂ ቢኒያም በለጠ በበኩላቸው የኢትዮጵያ ንግድ ባንክ የመቄዶንያ ቋሚ ደጋፊ መሆኑን ገልጸው በየጊዜው ለማዕከሉ ለሚደረገው ድጋፍ ምስጋና አቅርበዋል። የኢትዮጵያ ንግድ ባንክ የአሁኑን ድጋፍ ሳይጨምር ከዚህ በፊት በተለያዩ ጊዜያት ለማዕከሉ ከ205 ሚሊዮን ብር በላይ ድጋፍ ማድረጉንም መረጃው ጠቁመዋል። ሀብቱ በላይነክንዴ በዓመት ለነዳጅና ለመለዋወጫ የሚወጣውን 6 ቢሊዮን ዶላር ወጪ ማስቀረት እንደሚቻል ገለጹ። የነጋድራስ ድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድርን አብርሃምና አብዲ በአንደኝነት አሸንፈዋል። በሠሩት የኤሌክትሪክ ሞተር ሳይክል ውድድሩን አሸናፊ በመሆናቸው የአንድ ሚሊዮን ብር ተሸላሚ ሆነው ባለሀብቱ በላይነ ክንዴ አብርሃምና አብዲ ከቢኬጂ ጋር አብረው እንዲሰሩ እድል ሰጥተዋቸዋል። ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪ ማምረት ህልሜ ነው ያሉት ባለሀብቱ አብርሃምና አብዲ እውቀታቸውን በማጋራት ከድርስታቸው ጋር መስራት እንደሚችሉ ቃል ገብተዋል። የኤሌክትሪክ ተሽከርካሪ ለማምረት የሚያገለግለው ሊቲየም ማዕድን በሀገር ውስጥ እንዳለ የጠቀሱት አቶ በላይ ነክንዴ ክፍተት የነበረውን እውቀት አብሮ አደጎቹ አምጥተዋል ሲሉ ተናግረዋል። ቢኬጂ ያለውን አቅም በመጠቀም ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪ ለማምረት ከአብርሃምና አብዲ ጋር በጋራ እንደሚሰራም ተናግረዋል። የህልም ከተሳካ ሀገር ለነዳጅና መለዋወጫ በአመት የምታወጣውን ስድስት ቢሊዮን ዶላር ማስቀረት እንችላለን ብለዋል። ባለሀብቱ በላይ ነክ እንዴ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት በዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። እንደ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በእገታ ሰር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መግባታቸው ተገልጿል። ሚስጥራዊ ወታደራዊ መረጃዎችን ለአልሸባብ ያቀበሉ የሶማሊያ ጦር መኮንኖች ተከሰሱ። ሚስጥራዊ ወታደራዊ መረጃዎችን ለአልሸባብ ያቀበሉ የሶማሊያ ጦር መኮንኖች መከሰሳቸው ተሰምቷል። የሶማሊያ መከላከያ ሚኒስቴር ጥብቅ የጦሩን ወታደራዊ ሚስጥራዊ መረጃዎችን ለአልሸባብ ታጣቂዎች ሲያሾልኩ ደርሼባቸዋለሁ ያላቸውን ወታደራዊ መኮንኖች ከኃላፊነታቸው አግዶ ክስ መመስረቱን አስታውቋል። የሶማሊያ መከላከያ ሚኒስቴር ሚኒስትር ዴኤታ ኦማር አሊ አህመድ ትናንት በሞቃዲሾ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከስራቸው የታገዱ በርካታ መኮንኖች በተለያዩ ከተሞች የሚገኙ የመንግስት ጦር ካምፖች ላይ ጉብኝት በማድረግና ወታደራዊ መረጃዎችን በማሰባሰብ ለታጣቂ ቡድኑ መረጃ ቀብለዋል ተብለዋል። የሶማሊያ ጋርዲያን ዘገባ እንደጠቆመው መንግስት በጉዳዩ ዙሪያ ጥብቅ እርምጃ እንደሚወስድ አስታውቋል። ይሁን እንጂ ይህን ውንጀላ የወጣው በሶማሊያ ጦር ኃይሎች ውስጥ ከፍተኛ ውጥረት በነገሰበት ወቅት በመሆኑ ብዙዎች አስገርሟቸዋል። ጦሩ ባለፉት ሳምንታት ከፍተኛ ውድቀት ገጥሞታል ተብሏል። አልሸባብ በመካከለኛው ሸበሌ በሰነዘረው ጥቃት የመንግስት ወታደሮች እንዲያፈገፍጉ አስገድዷቸዋል። ብዙ ከተሞች በታጣቂዎች ቁጥጥር ስር ወድቀዋል። ከሚኒስትር ዴታው ይፋዊ መግለጫ ጀርባ ያለው ጊዜና ምክንያቶች ግልጽ አይደሉም። መንግስት ለምን በተከሰሱበት መኮንኖች ላይ ተጨባጭ እርምጃ አልወስደም? የሚል ጥያቄ አጭሯል። የሰራዊቱ የቅርብ ጊዜ ትግሎች ትኩረትን ማሳጣት የታለመ እንዳይሆንም ጥርጣሬ አስነስቷል። ወታደራዊ መረጃዎችን የሚያቀብሉ ከጎኖች ሰርገው መግባታቸው መገለጹ የሶማሊያ መከላከያ ሰራዊት ያጋጠሙትን ፈተናዎች የበለጠ እንዳባባሰው ተገልጿል። ሁኔታው ሶማሊያ ከአልሸባብ ጋር በምታደርገው ውጊያ ላይ ያጋጠማትን ውስብስብ ፈተና አጉልቶ እንደሚያሳይ ዘገባው ጨምሮ ገልጿል። በደቡብ ሱዳን ከሰሞኑ በሰሜናዊ ምስራቅ የአገሪቱ ክፍል የተከሰቱ ግጭቶች ለአመታት የታየውን የሰላም መሻሻል ሊያበላሸው እንደሚችል ተገለጸ። በደቡብ ሱዳን ከሰሞኑ በሰሜናዊ ምስራቅ የአገሪቱ ክፍል የተከሰቱ ግጭቶች ለአመታት የታየውን የሰላም መሻሻል ሊያበላሸው እንደሚችል የመንግስታቱ ድርጅት አስጠነቀቀ። የተባበሩት መንግስታት ድርጅት እንዳለው ግጭቱ በአስቸኳይ መፍትሄ ካልተበጀለት የሰላም ሁኔታው በአስደንጋጭ ሁኔታ ወደ ኋላ ሊመለስ ይችላል ብለዋል። በፕሬዝዳንት ሳልቫ ኪርና በተቀዳሚ ምክትል ፕሬዝዳንት ሪክ ማቻር መካከል የተደረሰው ደካማ የስልጣን ክፍፍል ስምምነት በላይኛው ናይል ግዛት በሚገኙ የሁለቱ ወገኖች ደጋፊዎች መካከል ግጭት እንዲፈጠር ምክንያት መሆኑን በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታውቋል። ባለፈው ወር በግዛቱ የተሰማሩ የመንግስታቱ ድርጅት ወታደሮችን ለመታደግ ወደ ስፍራው ያቀናው የተባበሩት መንግስታት ድርጅት ሄሊኮፕተር ለአንድ የጦር ጀኔራል ህልፈት እና ለሁለቱ ወታደሮች መቁሰል ምክንያት የሆነ ጥቃት ተፈጽሞበታል ክስተቱ በኋላ የፖለቲካ ለመረጋጋት ሲያምሰው የነበረውን ወጣቱን ወደ ሌላ ዙር ግጭት እንዳያመራ አስግቷል። ከመንግስታቱ ድርጅት በተጨማሪ የአፍሪካ ህብረት ባወጣው መግለጫ ቡድኖች ግጭትን ሊያባብሱ ከሚችሉ ድርጊቶች እንዲቆጠቡና በዚህ ምክንያት የተቀሰቀሰውን ውጊያ እንደሚያወግዝም ገልጿል። እስራኤል በጋዛ ቀጣይ የተኩስ አቆም ስምምነት ላይ ለመድረስ ልኡካንዋን ወደ ባህረ ሰላጤዋ ሀገር ላከች። እስራኤል በጋዛ ቀጣይ የተኩስ አቆም ስምምነት ላይ ለመድረስ ልኡካንዋን ወደ ባህረ ሰላጤዋ ሀገር ኳታር ልካለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እንዳሉት የልኡካን ብድኑ ጉዞ እስራኤል ካሸማጋይ ሀገራት የድርድር ግብዣ ከቀረበላት በኋላ የመጣ ነው ብለዋል። በዶሃ የሚደረገው ድርድር ተደራዳሪ ወገኖች ወደ ሁለተኛው ዙር የተኩስ አቁምና የታጋች እስረኛ ልውውጥ ምዕራፍ ለማራመድ ያለመ ነው ተብለዋል። ስምምነቱ ከተሳካ እስራኤል ጠቅልላ ከጋዛ ሰርጥ ትወጣለች፣ ሐማስ በበኩሉ አግቶ የያዛቸውን እስራኤላውያን ይለቃል ተብሎ ይጠበቃል። እስራኤል በጋዛ ሰርጥ አሁንም ድረስ 24 በሕይወት ያሉና የ35 ሰዎች አስክሬን ታግቶባት እንደሚገኝ አስታውቃለች። እስራኤልና ሐማስ ባለፈው የጥር ወር በአሜሪካ ግብፅና ኳታራ ሸማጋይነት ለስድስት ሳምንታት የሚቆይ የተኩስ አቁም እና በምትኩ የእስረኛ ታጋች ልውውጥ ለማድረግ መስማማታቸው ይታወሳል። ስምምነቱን ተከትሎ እስራኤል በከፊል የጋዛ ሰርጥን ለቃ ስቶታ 25 ታጋቾቿን አስፈትታለች። በምትኩ 2000 ገደማ ፍልስጤማውያን እስረኞች ተፈትተዋል። ሩሲያ በምስራቃዊ ዩክሬን ከተማ ባደረሰችው የአየር ጥቃት በትንሹ 11 ሰዎች ተገደሉ። ሩሲያ በምስራቃዊ ዩክሬን ከተማ ባደረሰችው የአየር ጥቃት በትንሹ 11 ሰዎች መገደላቸውን ዩክሬን አስታውቃል። በጥቃቱ በሌሎች በርካታ ሰዎች ላይም ጉዳት ደርሷል ተብሏል። የዩክሬን የሀገር ውስጥ ጉዳይ ሚኒስቴር እንዳለው ሩሲያ ዶቭሮፒሊያ ከተማ ላይ በፈጸመችው የሚሳይልና የሰው አልባ አውሮፕላን ጥቃት አምስት ህጻናት የሚገኙበትና 30 ሰዎችን ያቆሰለ ጥቃት ነው ብለዋል። ሩሲያ ለሁለት ተከታታይ ቀናት ባደረሰችው ጠንካራና መጠነ ሰፊ ጥቃት የሞቱ ሰዎችን ቁጥር 36 ማድረሱ ተሰምተዋል። ባለፈው ቅዳሜ ባደረሰው ተመሳሳይ ጥቃት 25 ሰዎች ሲገደሉ ሌሎች በርካቶች መቁሰላቸውም ተነግረዋል። ጥቃቱን ተከትሎ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሆን ተብሎ የተፈጸ ማጣጠምና የሩሲያ ግብ አሁንም ተመሳሳይ መሆኑ የታየበት ነው ብለዋል። ይህ በእንዲህ እንዳለ አሜሪካ ለዩክሬን የምታቀርበውን ወታደራዊ ድጋፍ ማቋረጧን ተከትሎ ፈረንሳይ ለዩክሬን የወታደራዊ ቁሳቁስ አቅርቦታን ማጠናከሯን አስታውቃለች። ፈረንሳዩ የመከላከያ ሚኒስትር ሰባስቲያን ሌኮርኑ ለአንድ የሀገር ውስጥ ጋዜጣ በሰጡት ቃለ ምልልስ እንዳሉት ፈረንሳይ ለዩክሬን የተለያዩ አይነት የጦር መሳሪያዎችና የጦር ተሽከርካሪዎች ማቅረቧን ታፋጥናለች ብለዋል። በዚህም ፈረንሳይ ለዩክሬን ጊዜ ያለፈባቸውን ታንኮችና የወታደራዊ ተሽከርካሪዎችን ጨምሮ የ211 ሚሊዮን ዶላር ግምት ያላቸው የጦር መሳሪያዎች በዚህ ዓመት ለዩክሬን ለማቅረብ ማቅዷን አስታወቃለች። ታንክና ሌሎች የወታደራዊ ተሽከርካሪዎችን በፍጥነት ወደ ዩክሬን እያጓጓዘች መሆኑንም አመልክታለች። ወታደራዊ ድጋፉ ውስጥ ፈረንሳይ ባለፈው የካቲት ለዩክሬን ያቀረበችው ሚራጅ 200 የተሰኘውን የጦር አውሮፕላን እንደሚገኝበት የጀርመን ዜና አገልግሎት ጂፒኤ ዘግቧል። የካናዳውን ጠቅላይ ሚኒስትር ጀስቲን ትሩዶን ለመተካት የተደረገውን የፓርቲ ውድድር ማርክ ካርኒ አሸነፉ። የካናዳ ገዢ የሆነው ሊበራል ፓርቲ መሪ ለመሆን በተደረገው ምርጫ የቀድሞው የማዕከላዊ ባንክ ሰራተኛ ማርክ ካርኒ አሸንፈዋል። ውድ ቤተሰቦቻችን የዛሬውን መረጃዎቻችንን ሲኤንኤን፣ ቢቢሲ፣ አማሪክ፣ ኢቢሲ፣ ሮይተርስ እና ዘ ጋርዲያንስ ለዛሬ ወሬዎቻችን ምንጮቻችን ናቸው።